ዳክሬጅ ሀዲስ በመዘራጃ መገናኘት እንደማይችል ላሳያችሁ ብዬ ነው። ያንን መጀመሪያ ቆሻሻዎችን ነገራቶች እናዝራና የቁርአኑ የታሰበበት ምንድን ነው የሚለውን ደግሞ እንመጣለን። ችግር የለ። ያውና ምን ይላል እዚ ጋ ያው እዚ ጋ ምን ይላል እዚ ሀዲስ ላይ አቡ ሁረራ ነው ሀዲስን ያስተላልፈው

ሚስቱን ከመዘዳጃ ቦታ የተገናኘ ሰው የተረገመ ሰው ነው። አያቸው አይደለም፣ ይሄ ነው ጨረስ። አሁን ምንድን ነው ፖዚሽን ስለሚለው እናውራ፣ ችግር የለውም እናውራ፣ ችግር የለውም። ይህ የቁርአን አንቀጽ ሌላው የሚያስረዳን ምንድን ነው እንደፈለገ ያለበት ቦታ ያለበት ምክንያት ለምንድን ነው ወደሚለው እነምጣ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ስበበሚዙላ ለማንቀጽ የቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዓለይሂ ወሰለም ጊዜ አይሁድዎች እየተሳሳተ ትምህርት ያስተምራሉ በሰዎች መካከል እንግዲህ አይሁድ ምንድን ናቸው የአምላክ ህግና ስርዓት አለን ብለው የሚያምኑ ሰዎች ናቸው በነብያት በኩል የተቀበልና ሄዳሉ እንግዲህ በአምላክም ላይ በነብያትም ላይ የደለን ነገር ሲዋሽ አምላክ ይህን ነገር ሊያደርግ ይገባል አይገባም ይገባል ምን ብለው ተናገሩ እነዚህ ሰዎች አንድ ሰው ሚስቱን ከኋላ ቢገናኝ በብልትም ቢሆን ልብ በብልትም ቢሆን ከኋላ ቢገናኝ ስህተት እንደሆነና ይሄ ነገር ሚለው ስህተት እንደሆነ ሊገልጽላቸው ዘንድ ነው በአንድ ሚስትን ከኋላ መገናኘት ይችላል አዎ ይችላል በብልት እስከሆነ ድረስ ማለት ነው በመጸዳጃ ቦታ እስከሆነ እንደማይቻል ቃል በቃል እንዳሳየናቸው ይሄ ለሚያወረው አያን ቅዱሳኖች ሚስቶቻችን ከኋላ ታደርጋላችሁ አታደርጉም በደንብ ታደርጋላችሁ ግን ስላም ላይ ሲሆን ነውር አድርጋ ስለማ ትፈልጋላችሁ እንደዛ ከኋላ ሲል ጊዜ መጸዳጃ ቦታ እንዳልሆነ አንደኛ ተረዱ ሁለተኛ በወር አበባ ጊዜ መገናኘት አይቻልም ሶስተኛ በወሊድ ደም ጊዜ መገናኘት ፈለገ ሲል ሰውየው ያንን ምን ለማለት እንደሆነ መጀመሪያ ላይ እንደገለጽኩላችሁ ባል ልጅን ሊያገኝበት በሚችልበት ቦታ መገናኘት በተፈቀደበት ጊዜ እና ቦታ እያቸው አይደለም እንጂ እንደፈለገ ሲባል እንደፈለገ በቃ በወራበ ጊዜ ላላላ በወራበ ጊዜ እንዳታደርጉ ሁሉ ይናገራል። በቁርአንም ላይ በሐዲስ ነብዩ ሰለላሁ ዓለይሂ ወሰለም ያሉ ኢስነዑ ኩለ ሸይእ ኢለ ኒካሕ ከሚስቶቻችሁ ጋር የወር አበባ ላይ ሲሆኑ እንደፈለጋችሁ ማድረግ ትችላላችሁ፣ ሁሉን ነገር መስራት ትችላላችሁ። ግንኙነት ሲቀራ ግንኙነት አይቻልም። ባል ግን ሚስቱን በወር አበባ ጊዜ ሊያገላት አይገባም፣ ቢስማት ቢያ እንጂ። ከገባን አንድ ሰው ሚስቱ ወር አበባ ደም ላይ ስትሆን እርኩስ ትሆናለች። የሚነካሰው እርኩስ ነው። ያ የሚተቀመጥበት ሁሉ እርኩስ ነው። የምትቆመበት እርኩስ ነው። የምትተኛበት እርኩስ ነው። እሷን ይነካ ይረክሳል። በውሃ የሚታጠበት ታጥቦ እንኳን እስከ ማታ ድረስ እርኩስ ነው። ማታ ነው የሚነጻው። ይህ ላሳያችሁ። ከይቅርታ ጋር ጥያቄውን ስለጨረሰ ልጁ አንድ የመጨረሻ እዚህ ጋር ላሳያችሁ። ጥሩ ጥሩ ጥያቄዎችን ጥሩ ሀሳቦችን ነው ያነሳው፣ እና አመሰግና ሴት ልጅ በወር አበባ ጊዜ መጽሐፍ ቅዱስ ላይ እሺ ያው እና ተመልከቱ እዚህ ጋር በጌታ አሰባረባላን ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ያለው ነገር ደንብ ቢሆን አረ በመርገሟም ሰባት ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲል ነቢዩ ስለ ላ ለ እርሳቸው ደግሞ ምን እንዳሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እናታችን አይሻን እቃ ቀቤኝ አሏት። እኔ በወር አበባ ደም ላይ ነኝ እኮ አንተ የአላህ መልክተኛ፣ አለች። ሀይቦቶ ላይ አሏት። እና የወር አበባ ደሙ ያለው እጅሽ ላይ አይደለም እኮ ችግር የለውም ስጭኝ አሏት። የምትነካው ነገር አይረክስም ችግር የለውም አለ። ደሙ ያለው ብልት ላይ እስከሆነ ድረስ እርሷን የሚያስወቅስ ነገር በዚያ ነገር ላይ የምትነካው እርኩስ አይሆንም፣ የምትቀመጥበት እርኩስ አይሆንም።

ያ ነገር እንደዛ እንመስላት አይደለም፣ አያቸው አይደል? ስለዚህ ሴት ልጅ በወር አበባ ጊዜ ብልት ላይ እስከሆነ ድረስ ያለው ግንኙነት ብቻ ተከልክሏል። በዛ ጊዜ ከግንኙነቶቹ ግን ሚስቱን ቢነካት የነካቸውን ቢነካ ይህ በፍጹም የሚያረግሳት ነገር አይደለም። ይህን ምንጭ የት ታገኝታላችሁ ከተባለ ሷሒህ ሙስሊም 299 ላይ ታገኝታላችሁ። ጨረስ ምንም እኮ ሳንጨርስ እንትናለን። አስወጣኸኝ። እኔኛ ማን ነው ታዲያ ቅድም ባወራንበት ኢየሱስ ክርስቶስ መጨረሻ ማለት በአይሁዶች አስመሰልባቸው የሚለውን ፓርት መረዳት ፈልጌ ነበር።

እሱ የኔ ጥያቄ ለአንተ ትንሽ ስላይት ሊለየት ይላል ከሌሎቹ ቀጥታ ስለ ባይብል፣ ስለ ጂሰስ ወይ ደግሞ ስለ አላ ስለ ቁራን ሳይሆን የኔ መጠየቅ የምፈልገው በጣም ብዙ ጊዜ እሰማ ነበረ።